ቅዱስ አባ ብሶይ ብሶይ የቅብጥ ቃል ሲሆን ትርጉሙ ታላቅ፣ ኃያል፣ ተወዳጅ ማለት ነው። በላቲን ቋንቋ ቅዱስ ክርስቶፎር ይሉታል፣ ይኸውም ክርስቶስን የተሸከመ ማለት ነው። ለምን ክርስቶፎር እንደተባለ በቀጣዩ ታሪክ ላይ እንመለከታለን። ቅዱስ ብሶይ በአራተኛው መቶ ክፍለ ዘመን ከነበሩት ገዳማያን አባቶች አንዱ ሲሆን ትክክለኛው ሰው ለመባል የበቃ መነኩሴ ነው። ቅዱስ ብሶይ እግዚአብሔርን አፍቃሪ ሃይማኖታቸውን አጥብቀው ያዥ ከሆኑ የክርስቲያን ቤተሰብ በ313 ዓ ም ተወለደ። የትውልድ ቦታውም በማኑፊያ የሚገኝ የሼንሼት ወረዳ ነው። የእግዚአብሔር መልአክ ለቅዱስ ብሶይ እናት ተገልጦ ከሌሎች ልጆቿ ሁሉ ቅዱስ ብሶይ ለቤቱ አገልጋይ እንዲሆን እግዚአብሔር እንደመረጠው ነገራት። እናት በዚህም ምሥራች መሠረት ቃሉን ጠብቃ ልጇን ለቤተ ክርስቲያን አገልግሎት ታዘጋጅ ጀመረ። ቅዱስ ብሶይ በወጣትነት ዕድሜው ወደ ዋዲ አል ንጥራን ሲሄድ ቅዱስ ዮሐንስ አጺርን ስላገኘው በወዳጅነት አብረው ይኖሩ ጀመረ። ሁለቱም አባቶች ቅዱስ በአምቦ ለተባለ አባት ደቀ መዛሙርት ነበሩ። ቅዱስ በአምቦ ሲያርፍ ቅዱስ ብሶይና ቅዱስ ዮሐንስ አጺር እግዚአብሔር ጎዳናውን እንዲመራቸው ጸለዩ። የእግዚአብሔር መልአክ ተገልጦ አሁን የቅዱስ ብሶይ ገዳም ወደሚገኝበት ቦታ መራቸው። ቅዱስ ብሶይ ቀሪውን ሕይወቱን በመናኔ ያሳለፈው በዚህ ቦታ ነበረ። በሰው አፍቃሪነቱ በትሕትናውና በደግነቱ ከታላላቅ አባቶች ተወዳጅነትን ያተረፈ ሲሆን በጥቂት ጊዜም ውስጥ ብዙ ደቀ መዛሙርትን አፈራ። አባ ብሶይ ትንሽ ትልቅ፣ ጤነኛ ህመምተኛ ሳይል እንግዳ ተቀብሎ እግር አጥቦ በማስተናገድ ይኖር የነበረ ትሑት አባት ነበረ። አንድ ቀን ከግር ጥፍሩ እስከ ራስ ጸጉሩ ድረስ ቁስልስል ያለ ሰው አሳድሩኝ ብሎ መጣ። አባ ብሶይም እንደተለመደው የግር ውሃ አቀረበ። እንግዳው ግን ካሳደርከኝና ጥቂት የሚበላ ከሰጠህኝ ይበቃኛል እንጂ ይህን የቆሰለ እና ደስ የማያሰኘው እግሬን አታጥብም ብሎ ከለከለው። አባ ብሶይ ግን ግድ ብሎ ማጠብ ጀመረ። እያጠበው እያለ በእግሩ መካከል ቀዳዳ መኖርን አስተዋለ። ደንግጦ ቀስ ብሎ ቀና ሲል የእጆችንም ችንካር ምልክት አሳየው። ይህንን በማስተዋሉ ያስተናገደው ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ መሆኑን ተረዳ። በሌላ ጊዜም የገዳሙ መነኮሳት ጌታ ይገለጥላቸው ዘንድ አባ ብሶይን ለመኑት። አባ ብሶይን በጸለየ ጊዜ ወደ ተራራው ቢወጡ ኢየሱስ ክርስቶስ እንደሚገለጥላቸው ራእይ አየ። በራዩ በራእዩ መሠረት በአካባቢ ያለ መነኩሴ ሁሉ ወደ ተራራው አመራ። ሁሉም ቀድሞ ወደ ተራራው ወጥቶ ጌታችንን ለማየትና የዚህ በረከት የመጀመሪያ ተካፋይ ለመሆን እንደ አቅሙ ይፋጠን ጀመረ። የበረታው የደከመውን ለማስተዋል ጊዜ አልነበረውም። አቅሙ የፈቀደለት ሁሉ እየተጋፋ ሽቅብ ወደ ተራራ ተመመ። በዚህ ጊዜ ደካማና ኮሳሳ ሰው ከተራራው ስር ሆኖ እባካችሁ አትለፉኝ፣ እኔም መድኃኒታችን አየው ዘንድ እርዱኝ እያለ ይማጸን ነበረ። ይሁን እንጂ ማን ሰምቶት? ደፍሮ መጠየቁ ሳይገርማቸው ይቀራልን? እነርሱ እርሱን ተሸክመው ሲያዘግሙ፣ ሌላው ሰው ይቀድሟቸው ክርስቶስን ላይ? ይህማ የማይታሰብ ነው። ደጉ ቅዱስ ብሶይ ግን ይህንን ደካማ ሰው አልፎት መሄድ አልቻለም። የፈጀውን ጊዜ ቢፈጅበት እጅግ በጣም ቢደክመውም እንኳ የተቸገረ መርዳት ግዴታው መሆኑን ከማንም በላይ ተረድቶታል። ስለዚህ ሰውየውን ብድግ አድርጎ ትከሻው ላይ ቁጭ አደረገው። አቤት ክብደቱ አይጣል ነው። በቅዱስ ብሶይ ግዙፍነት እንዲህ የከበደ ሌሎች ቢሸከሙትም እንዴት ሊሆን ነበረ? ቅዱስ ብሶይ ግን ለክብደቱ ምንም ቦታ ሳይሰጥ እንደምንም ተራራውን መውጣት ጀመረ። ጉዞን እንዳጋመሰ የሽማግሌው ክብደት እየቀነሰለት መጥቷል። የተራራው ሲሶ ያህል ሲቀረው ደግሞ ይበልጥ እየቀለለው ነው። ተራራው ጫፍ ላይ ሲደርስ ጭራሽ እስከመሸከሙም አልተሰማውም። ቅዱስ ብሶይ ማን እንደተሸከመ ተረዳ። ክብር ምስጋና ለእሱ ይሁንና እንደ ምስኪን ድሃ አትለፉኝ እያለ ሲለምን የነበረው ለካስ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነበረ። ቅዱስ ብሶይም የድካሙን ዋጋ አላጣም። ያ ሁሉ ቀደም ብሎ የተመመ ሕዝብ ያላገኘውን በረከት በትሕትናው አገኘ። ቅዱስ ብሶይ በተጋድሎና በትሕትናው ብዛት እስከ ዳግም ምጽአት ድረስ አካሉ ትኩስ ሥጋ ሆኖ እንደሚቆይና በስሙ የተማጸኑ ሁሉ እንደሚባረኩ ጌታችን ኢየሱስ ክርስቶስ ቃል ገባለት። እስካሁን ድረስም ቅዱስ አካሉ በገዳም ውስጥ ሳይፈርስ ዕለቱን እንደሞተ ወይም እንዳንቀላፋ ሆኖ ይገኛል። በሌላ ጽሑፍ ላይ ደግሞ የጌታችንን ለቅዱስ ብሶይ ተደጋግሞ መገለጥ ስለሚያውቁ ለነርሱም ይገለጥላቸው ዘንድ ቅዱስ ብሶይን እንዲያማልዳቸው ጠየቁት። ይህም ጉጉታቸውን የተረዳው ቅዱስ ብሶይም ጌታችን የተመኙትን ያደርግላቸው ዘንድ ጸለየ። ጌታችንም በተራራው ጫፍ ላይ ሊታያቸው ያለበትን ቀንና ሰዓት ገለጸለት። በእለተ ቀጠሯቸው መነኮሳት ሁሉ በጠዋት ተነስተው ወደ ተራራው ወጡ። በትህትና የታወቀው ቅዱስ ብሶይም ሁሉን ከፊቱ አስቀድሞ እርሱ በስተ መጨረሻ ይከተላቸው ነበረ። ከፊት ለፊቱም አጥንቱ እስኪወጣ ድረስ የከሳና ከደካማነቱ የተነሳ መንቀሳቀስ የማይችል ሽማግሌ አጋጠመው። ወደ እርሱም ተጠግቶ ወዴት ለመሄድ እንደሚፈልግ ጠየቀው። ደካማው ሽማግሌም እነርሱ ወደሚሄዱበት ተራራ ለመውጣት እንደሚመኝ ስለገለጸለት ቅዱስ ብሶይ ትቶት ሊሄድ አልወደደምና እሸከምሃለሁ አለው። ደካማው ሽማግሌ በመጀመሪያ ፈቃደኛ ባይሆንም በኋላ ግን እሺ ስላለው ተሸክሞት ወጣ። መጀመሪያ ገና እንደተሸከመው ክብደቱ ምንም ባይሰማውም፣ እያደር ግን በጣም እየከበደው መጣ። በመጨረሻም ከክብደቱ የተነሳ ቅዱስ ብሶይ ምንም መንቀሳቀስ ባለመቻሉ ጌታችንን እንደተሸከመ ተረዳ። ጌታዬ ሆይ የሰማያት ስፋት የማይበቃህ ምድርም ከግርማ ሞገስ የተነሳ የምትንቀጠቀስ ስትሆን እንደ እኔ ያለ ኃጢአተኛ እንዴት ሊሸከምህ ይችላል? ብሎ ሲጠይቀው ጌታችንም በሞት ጊዜ እኔን የተሸከመ ሰውነትህ ወይም ሥጋ አይፈርስም፣ አይበሰብስም ብሎት ከእርሱ ተሰወረ። ቅዱስ ብሶይም ጉዞውን ወደ ተራራው በመቀጠል መነኮሳቱ ጌታን ለማየት በጉጉት ሲጠብቁ አገኛቸው። እርሱም ወደ ተራራው በወጡ ጊዜ ጌታችንን ቢያዩትም ዓይነ ልቦናቸው ስለጋረዱት እንዳላስተዋሉት ነገራቸው። በአራት መቶ ዓመተ ምህረት የቅዱስ ብሶይ ቅዱስ ሥጋ የነበረበት ገዳም በበርበራውያን ወይም በአረማውያን ጭፍሮች ጥቃት ደረሰበት። በዚህ ጊዜ ቅዱስ ብሶይ ሌሎች መንጉሳት ይዞ በአንቴኖፓሊስ ዴር አልባርሻ ወይም የባርሻ ገዳም ወደ ተባለ ቦታ ሄደ። በዴል አልባርሻ ቅዱስ ጳውሎስ የጣማው የተባለ መንጉሴ አግኝቶ በወዳጅነት አብረው ኖሩ። ቅዱስ ብሶይና ቅዱስ ጳውሎስ የጣማው መንፈሳዊ ፍቅራቸው ጸንቶ ስለነበረ በሕይወትም ሆነ በሞት እንደማይለያዩ እግዚአብሔር ቃል ገባላቸው። በዚህ መሠረት የቅዱስ ብሶይ ያልፈረሰ ቅዱስ አካልና የቅዱስ ጳውሎስ ቅዱስ አጽም እስካሁን አብሮ አለ። ንጉሥ ቆስጠንጢኖስና ነቢዩ ኤርምያስ ለቅዱስ ብሶይ በራእይ ይታዩት ነበረ። ቅዱስ ኤፍሬም ሶርያዊም በአካል ጎብኝቶታል። ቅዱስ ብሶይ ለእግዚአብሔር ካለው ፍቅርና አክብሮት የተነሳ በሕይወት ሳለ ጸሎቱን ማቋረጥ አይፈልግም ነበረ። ማታ በእንቅልፉ ምክንያት ጸሎቱን እንዳይታጎልበት፣ የባቱ ጣሪያ ላይ ምስማር መጥቶ ገመድ ያስርና ሌላውን ጫፍ ደግሞ ከራሱ ጠጉር ጋር ያስይዘዋል። በዚህ ሁኔታ ጠጉሩን ገመድ ሲጎትተው ከእንቅልፉ ነክቶ ጸሎቱን በትጋት ይፈጽማል። የጸሎቱ በረከት በእኛ አድሮብን ይኑርና እረፍቱ በ417 ዓ ም ነው የቅዱስ ብሶይ ገዳም በተደጋጋሚ በበርበራያን ጥቃት ደርሶበታል። በርበራያን በቅዱስ መቃርስ ታላቅ ገዳም ያሉትን 49 መነኮሳት በሰይፍ ከገደሉ በኋላ ወደ ቅዱስ ብሶይ ገዳም ሄደው ከዚያ በሚገኘው የጉድጓድ ውሃ ውስጥ የሰይፋቸውን ደም አጥበዋል። በዚህ ምክንያት ጉድጓዱ የሰማታት ጉድጓድ ተባለ። የቅዱስ ብሶይ ጸሎትና በረከት በሁላችን ህዝበ ክርስቲያን ይደር አሜን። ምንጭ ዝክረ ቅዱሳን ዘተዋሕዶ በአዜብ በርሄ 20 ዓ ም ከታተመው መጽሐፍ ከገጽ 131 እስከ 135 ላይ የተወሰደ ወስባት ለእግዚአብሔር